አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ የአረብ ሚዲያ ቤተሰቦች እንደናችሁ ከኔ ጋር ሰላም ነኝ አልሐምዱሊላህ ዛሬ የምገኘው በውቢቷ መቅዴላ ማሻ ከተማ ሀይስኩል ሰፈር ነው የምገኘው ማለት ነው ሃይስኩል ሰፈርን ዛሬ እንጎበኛለን ማለት ነው እስከ ቪዲዮ መጨረሻ አብራችሁን ቆዩ ቀጥታ ወደ ቪዲዮ ምርት ቤቱ ከፍ ብሎ አለው ሰፈር ላይ ይገኛለሁ ማለት ነው ዛሬ ሃይስኩል ሰፈር ሰፈርን ውስጥ ለውስጥ ሙሉዋን ማሳያችሁ ይሆናል እስከ ቪዲዮ መጨረሻ አብራችሁን ቆዩ ብላችኋለሁ ማለት ነው ውድ የአረብ ሚዲያ ቤተሰቦች ዛሬ እንደምታዩት ከመቅደላ ማሻ ሀይ ስኩል ሰፈር የሚባለውን ማለት ነው። ያው ያለቀለት ሆኗል ሁሉም ነገር ማሻአላህ በጣም የሚያምር ሰፈር ነው። ሁሉም ሰው እየኖረበት ያለ ነው። ሁሉም ማህበረሰቡ እየኖረበት ያለ መቀ ከተማ ሆኗል ማለት ነው። ማሻአላህ ከምታዩት ከሙያና ቴክኒኩ እንዴት በስተቀኝ በኩል ማለት ነው፣ ወደደሴ መስመር ስንወጣ በስተቀኝ በኩል ያለው ሀይ ስኩል ሰፈር ማለት ነው። ይህ ከምታዩት ከትምህርት ቤቱ ከፍሎ ከሀይ ስኩል ወይም ብቻ የምታዩት ሀይ ስኩል የትምህርት ቤቱ ፎቅ ናት ማለት ነው። ከሱ ፊት ለፊት ከፍሎ ያለው የሚገኘው ማለት ነው ሀይ ስኩል ትምህርት ቤት ነው። ይሄ ፊት ለፊት የሚታያችሁ ማለት ነው። ከሱ ከፍሎ ያለውን ሰፈር ነው ዛሬ ማሳያችሁ ማለት ነው። ውድ ቤተሰቦቼ ሀይ ስኩል ሰፈር ዛሬ ያው ታዋታላችሁ ብዬ አስብያለሁ። ለቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ብታበረታቱኝ በጣም የተሻለ ይሆናል ብዬ አስባለሁ። ለእናንተ የተሻሉ የተሻሉ የሆኑ ቪዲዮዎችን ጠቃሚ ጠቃሚ የሆነ ቪዲዮ ስለ ሀገራችን ጉዳይም ስለቤትም፣ ስለቦታም ጉዳይም ማሳያችሁ ይሆናል ብዬ አስባለሁ ማለት ነው። እና ስለዚህ ለቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ይቀላቀሉ ቤተሰብ የሆኑ ውድ የአረብ ሚዲያ ቤተሰቦች ሀይ ስኩል ሰፈር እንደምታወት፣ ማሻአላህ ወላሂ በጣም የሚያምር ሰፈር ነው። በጣም ደስ የሚል ነው ማለት ነው፣ ውስጥ ለውስጥ ዛሬ ያው ማሳያቸው ይሆናል። አሁን ያለሁት ሀይ ስኩል ሰፈር መስጂዱ አካባቢ ነው ማለት ነው። ያው የምታወት ነው ማሻአላህ ወላሂ በጣም የሚያምር ሰፈር ነው። ያው ከቦታው ተገኝቼ እያሰባየኋችሁ ነው ማለት ነው። እንደምታወት፣ መስመሩም ተሰርቷል። ውስጣ ውስጡ መስመር ነው ይሄ የሚታያችሁ ነገር ግን የተደፍቶበት እንደዚህ በጣም በቃ የሚያምር ሆኗል ማለት ነው፣ እንደምታውቁት ማሻ አላህ። ስለዚህ ቻናሉን ሰብስክራይብ ማድረግ ቤተሰብ ቢሆን ውዲ ቤተሰቦች። ያው ዛሬ ያው ከሀይስኩል ሰፈር እገኛለሁ ማለት ነው። እንደምታውቁት ሀይስኩል ሰፈር በጣም የምታምር ውብ የሆነች ከተማናት። ከላይ ከጎራው ስር ያለችው ሰፈር ማለት ነው። ሁሉም ሰው የሚኖርባት ሰፈር ሆኗል። አሁን ወላሂ በጣም የሚያምር ሰፈር ሆኗል ማለት ነው። ማሻ አላህ። ቻናሉን ሰብስክራይብ ማድረግ ያበረታችሁኛል። እንዲሻ አስገቡ ቤተሰብ አንድ ሺህ አስገብኝ ሰብስክራይብ ታበረታቱኝ። ውድ ሀገር ልጆች በአረብ ሀገር ያላችሁ መግቢቷ መቅደላ ማሻ የናፈቀቻችሁ ማለት ነው። ሙሉ አን አሳያችኋለሁ እያስብ ያለሁ ማለት ነው። ውድ አረብ ሚዲያ ቤተሰቦች ዛሬ ያው እንደመጣዋት ሀይስኩል ሰፈርን እየጎበኘን እንገኛለን ማለት ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ ውድ ቤተሰቦቼ በአረብ ሀገር የምትገኘት ወንድሞቼ ቻናሉን ሰብስክራይብ አድርጋችሁ ብታበረታቱኝ በጣም ደስ ይለኛል ማለት ነው። እና ሀይስኩል ሰፈር ለናፈቃችሁ እንግዲህ ቤትም ሊኖራችሁ ይችላል፣ ቦታ ሊኖራችሁ ይችላል። የሚታወቅ ሃይስኩል ሰፈር እንግዲህ ማሻአላህ በጣም የሚያምር ሰፈር ነው። ከመስጅዱ አካባቢ ነው የምገኘው ማለት ነው። ሃይስኩልን መቼም ያው ማሻ ከሰፈሮች ሁሉ የተሻለ የተባለው ሰፈር ነው አሁን ላይ ማለት ነው። በዋጋም ሁኔታ በቦታም አቀማመጥ ሁኔታ እንደዚህ ዋልካም ነገር ስላላ አይደለ በጣም ቆንጆ እና ውብ የሆነ ሰፈር ነው ማለት ነው። ተወዳጅ ነው። መሰረቱ ቦታም ሆነ ቤት እዛ አካባቢ በጣም ውድ ነው። ሁላችሁም ታውቃላቸው። ሀይስኩል ሰፈር ውድ። የአረብ ሚዲያ ቤተሰቦች ዛሬ ሀይስኩል ሰፈር ከመስጂዱ አካባቢ ይገኛል ማለት ነው። የምታዩት መስጂዱ ነው። የተጀመረው መስጂድ የልሀይፍ ማለት ነው። መጨረሻው እስከ መጨረሻው ተሰርቶ የምንሰግድበት የምንጠቀምበት ማለት ነው። ውድ የአረብ ሚዲያ ቤተሰቦች ሀይስኩል ሰፈር ውስጥ ዛሬ አይተናል በትንሹ ማለት ነው። ያው ቆንጆ ቆንጆ ቤቶችም አሉ። ታውቃላቸው። ሀይስኩል ሰፈር ማሻላ በጣም ያው ሀይ ስኩል ሰፈርን ዛሬ በትንሹ አይተናል ብዬ አስቤያለሁ ማለት ነው። ቻናሉን ሰብስክራይብ ማድረግ ቤተሰብ ሆኑ። በቀጣይ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።